ፍቅሪ ማርቅኝ ብህይወቲ በዘመኒ ፍቅሪ ማርክኝ ብህይወቲ በዘመኒ እግዚአብሔር ግን በፈጠረው ፍጥረት የሚሰጠው የለም። እሱ ፈልጉ ማር ሰጥቶ ውሃ የዘከረ ይላል። እንዲያው እኮ ጽሑፍ ጥቅ እኮ ነው። ማር የዘከረ ቢል እኮ የሚጸድቅ ድሃ አይገኝም። ዘውሃ በጽዋ ማይ ቆሪር ና ያለ እሱ ቀዝቃዛ ውሃ የሰጠ ወተት ሰጥቶ ውሃ የዘከረ ይላል። አይቅር ደህና ነው፣ ደህና ነው። አሁን ማር ሰጥቶ ውሃም ይለምን ቀዝቃዛ ውሃ የሰጠ እግዚአብሔር በእውነቱ እግዚአብሔር ያሳያችሁ፣ ክርስቶስ ያመልክታችሁ። እሱ ማር ሰጥቶ ማር ስጡኛ አላለም። ወተት ሰጥቶ ወተት ዘክሮ አላለ። ውሃ የዘከረ አለ። ድሃም ያገኘውን ማለት በዚያ ቀዝቃዛ ውሃ ምራችኋለሁ አለ። ልብ በሉ እሱ ቀዝቃዛ ውሃ የዘከርነውን ዝክር ውለታ አስታውሶ እያዳነ፣ እሱ ግን ደሙን ሰጥቶ የሱን ውለታ የሚያስብለት የለም። የገዛ ደሙን ሰጥቶ የገዛ ሥጋውን ቆርሶ ሰጥቶ የእሱን ውለታ የሚያስብለት የለም። ክርስቶስን አስቀምጠን እንጣላለን፣ እንባላለን። እማናደርገው ኃጢአት የለም። እማናደርገው ኃጢአት እግዚአብሔር ማደሪያ አቶ ከኛ እስኪለይ ድረስ እንበድላለን። ማደሪያ እስኪያጣ ድረስ አላችሁን እግዚአብሔር ከሁላችን ጋር ይሁን የእሱን ቸርነት አስበን ከኃጢአት እንድንመለስ እግዚአብሔር ይርዳ አላችሁ የላችሁም እግዚአብሔር ከሁላችን ጋር ይሁን ስለዚህ የመድኃኔ ዓለሙን ውለታ ካሰብን ከኃጢአት መውጣት እንችላለን ከኃጢአት ባርነት እግዚአብሔር ያወጣን እግዚአብሔር ያወጣን እና አሁን ደሙን ሰጥቷችሁ እናንተ አሁን የሳንቲም ድቃቂ የልብስ ላቂ ሰታችሁ ስትመጻደቁ አይገርማችሁ እውነቴን እኮ ነው ስትመጻደቁ ማለት ነው። ሰው እያያችሁ ምሰጡ። ሰው ካላያችሁ ማሰጡ። እልል ካልተባለላችሁ ማትሰጡ። ውለታችሁ ካልተዘረዘረ ማሰጡ። የዚህ አገር ሰው ለጋስ ነው ካልተባላችሁ ደስም አይላችሁ። ባለፈው አንድ ቦታ የተናገርኩት አንድ ታሪክ ልናገር። ዓፄ ቴዎድሮስ ደብረ ታቦር መድኃኔዓለምን ያሰሩት እሳቸው ናቸው። እና ሲያሰሩ ድንጋይ ሕዝቡ ያመጣል። ሲያመጣ እሳቸው ቁጭ ብለው ድንጋይ ያስመጣሉ። ሲያስመጡ አንዱ ገበሬ ድንጋይ ተሸክሞ ያመጣል። ኋላ ሲያመጣ እሳቸው በዚህ ችሎት ገጥሟቸው ሲያዩ ሰውየውን አላየው አሉ። ተሸክሞ መጥቶ አላየው ሲሉ ዙሮ ተሸክሞ እዞት ሄደ፣ ተመልሶ እዞት መጣ። ደሞ ይዞት ሄደ። ሶስተኛ እዞ ሲመጣ ለካ ይተውታል። የጎርድ አንተ ጣለው፣ ዝም ብለ መዳን ያለማይተዋል አሉት ትምልታው ለታው መድኃኔ ዓለም እያየህ ነው አሉት። ስለዚህ እኛ ምጽድቃችን እንዲው በእውነቱ ማለት ነው። ደም እንደው እንደው እንደው ይሄን ቀዝቃዛ ውሃ የሚለውን ቅዱስ ኪዳን ውስጥ ለክርስቶስ እንኳን ገንዘብ አይንን አውጥቶ መስጠት እንኳን ከቀዝቃዛ ውሃ አይሻልም። ለምን? ምክንያቱም መንግሥተ ሰማያትን ገብተን የምንኖረው ጸጋና ደስታ ዓለም ከተፈጠረ ጀምሮ ዓለም እስከሚጠፋ ድረስ ያለ የሰው ልጅ ከነገንዘቡ ደሙን ጨምሮ ቢከፍል አንድ ሰዓት መንግስተ ሰማያትን ትክ ብሎ ለማየት እንኳን አይመጥንም ነው የሚለው። ያንን ደስታ ለማለት ለገዛ ራሳችን ብለን ነው። በእውነቱ ማለት ነው ያና እሱ እነግስ አይል ንጉስ፣ እፀድቅ አይል ጻድቅ፣ እከብር አይል ክውር ነው ተሰቅለ በኢንቲያ ነው ለእኛ ብሎን ያን ሁሉ መከራ የተቀበለ ሰው የገዛ ሀገሩን የገዛ መንግስተ ሰማያቱን ለሚገዛበት ነገር ስስት ቢይዘው ምን ትሉታላችሁ? እንዲያውም ቅዱስ ዮሐንስ አፈወርቅ እንዲህ ይላል በተግሳጹ። አንተ ሰው ይቻ ሀገር ዘንድሮ ትጠፋለች ብትባልና ያቺ ማዶ ሀገር ደግሞ ዘንድሮ አትጠፋም ቢሉ ቤት የምትሰራው የትኛው ጋር ነው ይላል። የትኛው ላይ ነው የምትሰሩት? በሉ ንገሩኝ፣ እስኪ በሉ እንጂ። አቤት የማይጠፋው ሀገር ነው አይደል? ታዲያ በመንግስተ ሰማያት ቤት ስራ ሲሉ ለምን ትዘግያለህ? በሚጠፋው ዓለም እየማሰንክ በማይጠፋው ዓለም አይዳው ድኩማት ያሐንጻ እሎንተ አብያት ይለ ለድሃ የሰጡት እንጀራ ነው እኮ ከሂዶ ከሰማይ የብርሃን ቤት የሚሰራ ለክርስቶስ የሰጧት አንዲት ጠጠር እኮ ናት የሰማይ ቤት የምትሰራ። ሶፋው እኮ ቤት አይሰራም፣ አይሰራም እኮ ተጎልቶ ነው የሚቀረዚ ገንዘብ ቀበሮ እኮ ነው። እናንተ ኪስ የነበረው ገንዘብ እንደ ገንዘብ ያለ ጨካይ ባይድ የለም። ሰውየውን ገለው ሲወስዱት እስኪ ተውት ማይል ሀሞቃቂስ እየሄደ የሚጎለት ማለት ነው። ገንዘብ እኮ ነው ማለት ነው። መገዳያ መጥፊያ እኮ ነው ማለት ነው። ያወቀበት ደግሞ ይድንበታል፣ ይጸድቅበታል። ይህንን ነው ያንን ድሃ ያሰበው የለም። የተባለ የክርስቶስን ቤተክርስቲያን የሚያስባት የለም። መሮጥ መሮጥ መሮጥ መሮጥ መሮጥ መሮጥ ሲደክም ተመልሰ ስትመጣ እግዚአብሔርን የምታገኘው አይምሰለን። እግዚአብሔር አሁን የሚገኝ አምላክ ነው። የእግዚአብሔር ቸርነት ከመርሳት እግዚአብሔር ራሱ ይጠብቀን። ሶስተኛ፣ በቃ የትምህርት የመጨረሻ ይሄ ነው። አንድ አንዲት ሀገር ነበረች ታናሽ ሀገር የተባሉ ጻድቃን ናቸው ይላል። ጻድቃን ሰብእና ጻድቃን፣ ታላቅ ሀገር የተባለች ትንሽ የሆነች ግን ታላቅ የተባለች በስጋ ያነሱ ግን በቅድስናቸው ታላቅ የሆኑ ጻድቃን ሰብእና ጻድቃን ነው ይላል ዲያብሎስ ተመልከቱ፣ ብዙ ሰራዊቱ ዘ የመጣው ዲያብሎስ ነው። ከዚያ በኋላ በጥበባቸው ሀገር ያዳኑ የተባሉ ሀገር ሰውነታቸውን በጾም በጸሎት፣ በፍቅር፣ በትትና በትዕግስት ጥበብ ሰውነታቸውን ከዲያብሎስ ወረራ ያዳኑ ጻድቃን ናቸው። እንደገና በገዛ ጸሎታቸው ሀገር የታደጉ ጻድቃን ናቸው። እነዚህን ጻድቃን መርሳት ከመርሳት በላይ በደል የለም። ያንን ሰው ግን ያሰበው የለም። ራሱን አደሂቶ በጥበቡ ሀገርን ያዳነ መልካምን ጻድቅ ሰው ሰማይትን ሰው መርሳት በእግዚአብሔር ዘንድ በደል ነው። በእግዚአብሔር ዘንድ ታላቅ በደል ነው። ኢትዮጵያውያን የምንታወቀው ውለታ ባለመርሳት ነው። አንድ ውለታ የረሱ ሰው ላስታውሳችሁ። ሁለት ልጆች ናቸው። ኦሪት ዘፀአት ምዕራፍ ሁለት የሚገኙ እነዚያ ሰዎች የአንዲቱ የሙሴ ሚስት ናት፣ አንዷ እህቷ ናት። ሙሴ ከፈርዖን ተሰዶ ሲሄድ እነዚያ ሴቶች ልጆች በግ ጠባቂ ናቸውና በጎቻቸው ሊያጠጡ ወደ ውሃ ጉድጓድ መጡ። ሲመጡ ወደ ውሃ ጉድጓድ ሲመጡ ድንጋዩ ለብዙ ሰው የሚነሳ ነው፣ ለብዙ ሰው የሚነሳ ነው። ኋላ እረኞቹ እየገፉ ያጠጡባቸዋል። ወገጅ እያሉ ሴት ስለሆኑ ጉልበት የላቸውም ብለው ያጠጡባል። እነዚያ ልጆች ይቁላ ጨለጫሉ። ኋላ ተመልከቱ ክንደ ብርቱ ማን መጣ። ሙሴ ኃያል ነው፣ ደግሞ ክንዱ ቀላል አይደለም። የሙሴ የሙሴ እጅ ቢማታም አድቅቆ ይጥላል። እንኳን ተማቶ ተሸክመውት እንኳን አይቻልም። በጣም ኃያል የሙሴ እጅ መጣና ያንን አሳሶ ወደዚያ ሁኑ አላቸው። እዚያ ኋላ አጠጡ። ልጆቹ እስከ ማታ ፀሐይ የመታቸው ይውሉ የነበሩትን ወዲያው ከፍቶ ሲያጠጣላቸው ሰው ሰውየውና እንደ እናት የቤት ጥሬ የብላ እንደማለት እየሮጡ ይሮጡ ጥለው ተቤት ሄዱ። አባታቸው ምን አላቸው፣ ልጆች ዛሬስ እንዴት በጊዜ መጣችሁ አላቸው። አንድ ትልቅ ሰው ተገኝቶ ሁሉንም እረኞች አባሩ አጠጣልና፣ አንድ ጥያቄ አባታቸው ጠይቃል። ለምንት ሀደጋሁ ለውእቱ ብእሲ፣ ያንን ሰው ለምን ጥላችሁት መጣችሁ? እስኪ በሉ ያንን ሰው በሉ፣ ለምን ጥላችሁት መጣችሁ? ሀዱላ ያተረፈላችሁን ከፀሐይ ሐሩር የጋረዳችሁን ውሃ ያጠጣችሁን ለምን ጥላችሁ ትመጣችሁ? ኋላ የሙሴ ሚስት መቼም ኋላ ሚስቱ ስለምትሆን አሁንም ን በሄዳ አላጣውም ማለች፣ ይዛው መጣች። ባላገኘች እንደዋዛ ዋዛ የረሳ ነው ሰው፣ የህይወታችን መስመር ይሆናል። ጥለነው የሮጥ ነው ሰው የናቅ ነው ሰው ማለት ነው። ሙሴ ከዚያ ኋላ አግብቷት ከነአን እንድትጓዝ አድርጎ ልጆቿም ተተክተውላታል። እኛም የቅዱሳንን የጻድቃንን ውለታ ከመርሳት ይሰውራል። ይሄ ትውልድ ይሄ ትውልድ በተለይ በዚህ መቶ ሁለት መቶ ዓመት በተለይ ከማርቲን ሉተር በኋላ የተነሳው ትውልድ ውለታ ቢስ እንዲሆን ሆኗል። ፈላስፎችም የተነሱት በተለይ አሁን በዚህ ዘመን የተነሱት አሁን ዘመናውያን ፈላስፎች የሚባሉት አሁን ዓለማውያን ተመራማሪዎች የሚባሉት ትውልዱ ውለታ እንዲረሳ እናትና አባቱን እንኳ ምን ይላል እናቴ ለራሷ ስትላገባች በአጋጣሚ ተወለድኩ እንዲል አድርገውታል ማለት ነው ለራሳቸው ሲሉ ተጋብተዋል እንጂ ለእኔ አስበው እኔን ሲጀመር እኮ አያውቁኝም ስለዚህ ለእኔ አልተጋቡም የሚል ጅል ማለት እንደዚያ እንዲሆን አድርገውታል የቅዱሳንን ውለታ ክርስቶስ እንዲያውም እንዲያው ቅዱስ ዮሐንስ አፈወርቅ ዮሐንስ 19ን ሲተረጉ ምንድነው የሚለው ክርስቶስ እናቱን በህይወት ዘመን ካገለገላት ይልቅ መስቀል ላይ ሆኖ ያገለገላት ይበልጣል ይላል ለምን የእናቱን ውለታ አስቦ እናቴን አደራሃ ብሎ ለዮሐንስ ዳታስቀይማት ታዘዛት ብሎ ለዮሐንስ የሰጣት ማ ስለዚህ፣ እንዲያውም ምን ይላል እናትህን በችንካር ላይ ተቸንክረህ እንኳን ቢሆን ውለታዋን አትርሳ ሲል ነው ይላል። እናትህን እንዲያርጋ አትርሳ። እናትን መርሳት መስደም እናትና አባትህን አክብር ተብሎ ክርስቶስ እድሜ ዘመኗን በዝሙት የኖረች ሴት አንድ ቀን እግሩን በንባ ስላጠበችው ወንጌል በተናገራችሁ ቁጥር የዚችን ሰው ስም አትርሱ ብሎ ተናግሮ አምላክን በንጽህና ወልዳ አምላክን አጥብታ ያሳደገች የድንግል ማርያም ውለታ ተረስቶ ስትሰደብ ትኖራለች። ህብስት ወልዳ ባጠገበች፣ የህይወት ውሃ ፍልቃ ባጠጣች፣ መድኃኒት ወልዳ በፈወሰችን፣ ህይወት ወልዳ ሞት ድል በተነሳልን፣ ተሰዳ ርስት ባሰጠችን፣ ጥያቄያችን ባስመለሰችልን ስትሰደብ ትውላለች። በእውነቱ ማለት ውለታ ቢስ መሆን ማለት የእመቤታችን ውለታ ተረስቶ መዝለል ሆነ። በእውነቱ ማለት እንትን አጋር እኔ እነግራቸዋለሁ ይህ መጽሐፍ ቅዱስ እያንጠለጠላችሁ ብትሮጡ መጽሐፍ ቅዱስ ራሱ መጥፊያችሁ ነው የሚሆነው። ምንድን አጋር ገረዷ ጋር ስትኖር ሳራ ምን አለች? አጋር ውለድን የመውለድ አልቻልኩም አለች። አጋር ሀጋር አጋር ስትወልድ ጠግባ ሳራን መናቅ ጀመረች። ይሄ ነው የኛ ነገር ማለት ናቀቻት። ያስጠጋጃትን ገረድ ኋላ አብርሃም እንዴት ላድርግ አባራት ጠግባለች አለው እግዚአብሔር። አጋር ወጥታ ደግሞ ሸፍታ አንድ ቀን ሸፍታ አዳለች። ስትሄድ መልአኩ ቅዱስ ገብርኤል ተገኝቶ ምንድነው ያላት? ወደ እመቤትሽ ተመለሽ ነው ያለ። እስኪ በሉ በሉ ሁላችሁም፣ እንዲያውም ምንድነው ያላት ይጠይቃት እንዴው ለእንታ ሲተረጉሙት ያስደንቃል። ትርጓሜው ላይ እራሱ ማለት ነው መልአኩ ቅዱስ ገብርኤል ኩራቷን ለማራቅ የሳራ ገረድ አጋር የት እያየርሽ ነው አላት። እንዳት ኮራ ማለት ነው። ማለት ኩራቷ የጠላችሁ ይሄን አልነበረ ሰው አሁን የማርያም ገረድ መሆን አሁን አሁን ይሄ አሁን አሁን በዛ ብን እውነት በእውነቱ ማለት ነው። አሁን ከሰው ቤት ተቀጥሮ እትዬ ጋሸ ብሎ የሚያገለግል ሰርቶ ዝቅ ብሎ የሚበላ ሰው ከፍ ዝቅ ብላችሁ ምን እናውቃችኋልን? እኮ በየቢሮው እንዴት ብላችሁ እንደምትጠፈጠፈው አለቆቻችሁ ሲመጡ እንዲህ ብሎ የሚኖር የሰው ልጅ የአምላክን እናት አላከብርም ይላል። ይሄ ነው የኛ ጥጋባችን ማለት ነው። ውለታ መርሳት፣ የድንግል ማርያምን ውለታ መርሳት፣ የቅዱሳን መላእክትን ወረሳ መርሳት፣ የነቢያት የሐዋርያት፣ የሰማዕታት፣ የጻድቃን፣ የደናግል፣ የመነኮሳትን የመምህራንን ውለታ መርሳት ይህን ነው በእውነቱ ማለት ነው። ይህ ውለታ መርሳት፣ ትልቅ ሰውን መርሳት ጥፋትን ያመጣል። ትልቅ ሰው ከመርሳት ይሰውራል። አሜን በሉ እንጂ። ኢትዮጵያ ሀገራችን ውለታ የማይረሳባት ሀገር ናት። በእውነት እውነት የነም እዚህ ቆማ ፋሲለደስ ታውቁታላችሁ አይደል? በዚሁ አገረ ስብከት የሚገኝ ነው። ቆማ ፋሲለደስ ስትሄዱ ንግስት ወልድ ሰዓላ ትባላለች ያሰራችው፣ የአጼ ፋሲል እናት እና እሷ ቤተ ክርስቲያኑን ለማሰራት ሌላ ቦታ የተወለዱ የእስልምና ተከታዮች ወንድሞቻችንን በሽመና እንዲተባበሯት አምጥታ ነበረ ቤተ ክርስቲያኑ ተሰርቶ ምክንያቱም በዚያ በቁጢቱ እየታሰረ ስለተሰራ ተሰርቶ ሲያልቅ ንግስት ወልድ ሰዐላ ቆለማፋ ሲደደስ ከሰራችው ስርዓት አንዱ እነዚህን እስላሞች የነካ ወዮለት የሚል ለምንድነው ለምንድ ነው በዚያ አልተወለዱም፣ ባይወለዱም ግን ስርዓት ሰር እንዴት ውለታቸው ይረሳ። ሌላ ልንገራችሁ ደግሞ ያንን ቁጢቱን እየበጠሱ አይጦች አስቸግረው ነበረ። አይጦች ስራ አስቸገሩ። ብዙ ድመቶች መጥተው እነዚያ ድመቶች ቤተ ክርስቲያኑ ስለጠበቁ ቆማፋ ሲለደስ የድመት ርስት አለ። ድመቶች ርስት ይሰጣቸው። ድመት መናቀዝ ያገርዶ ነውር ነው። ዛሬ አላውቅም ያለድኩም ማለት ነው። ግን ንግስቲቱ ይህን ሰርተዋል ማለት፣ የእንስሳት የአራዊት ሁሉ ውለታ የሚታሰብባት ሀገር ናት ኢትዮጵያ። ማለት የእንስሳት የአራዊት ውለታ የሚታሰብባት እንኳን ውለታ ያደረገ ያላደረገ ሁሉ በሰላም የሚኖረባት ሀገር ኢትዮጵያ ናት። እኛም ውለታ እንድናስብ እግዚአብሔር ይርዳ ነው ታዲያ ውለታቸውን ከማንረሳቸው አባቶቻችን አንዱ የኔታ ጥበቡ ናቸው። ሀገር ሲያድኑ የነበሩ ማለት ነው። ሀገር ሲያድኑ የነበሩ እሳቸው ናቸው። የኔታ ጥበቡ ጎደሎ ያልሞሉለት ሰው እስኪ ማን ይገኛል? አሁን በእውነቱ ማለት ነው። ለደቀ መዛሙርት የእውቀት ጎደሎ የሞሉ ትዳራቸው ለታወከባቸው የሰላም ጎደሎ የሞሉ ገበሬዎች አዝመራቸው አንበጣ እንዳይበልባቸው ዝናም ድርቅ በሆነ ጊዜ ዝናም አዝንመው ጎተራ የሚሞሉ አይምር፣ ድህነት ላሰቃያቸው ሁሉ መክረው ንግዳቸውን ባርከው ለሀብት የሚያበቁ እሳቸው ናቸው። እሳቸውን እኔ እሳቸው ሲያርፉ ህዝቡ እንዲው ከሙሴ መቃብር እንስገድ እያለው እንዳስቸገሩ እንደ እስራኤል እንዲያ እያለ ያስቸግራል ነበር የመሰለኝ። አሁን ረስተን ቁጭ በየአገራችን ማለት ነው እሳቸው ሀብታም ያደረጉትም እሳቸው ያገቡትም ያጋቡትም እሳቸው የባረኩትም እሳቸው ያስተማሩት ሁሉ እልም ብሎ መጥፋት የዚያችን ሀገር ሰዎች ያስመስላል። የኔታ ጥበው ሁላችን አለብን በእውነቱ ማለት ነው። ሰላም ለኪ ያላሉለት ሰው የለም። የተሰወረውን የሚያውቁ እኔ ስለ እሳቸው የመናገር ምንም አቅም የለኝም። የሚነግሯችሁ የኔታ ናቸው። እኔ ግን መካነ ኢየሱስ እየተማርኩ አንድ ጊዜ መጣው ከወዴት መጣ አሉኝ። መካን ኢየሱስ ምድብት ብሉይ ኪዳን አልቋቸው እና የዚያ ጊዜ ዘጸአት ነበር ምማርና ዘጸአት ነው አይሉኝም። እኔ ደንግጬ እንደው መያዣ ነው የጠፋኝ ማለት ነው። የተሰወረ ያውቁ ነበር። የኔታ እንደነገሯችሁ ማለዳ የኔታ ሊቀ ሊቃውንት ትዝራ እንደነገሯችሁ ኤልሳ ደቀመዝሙሩ ግያዝን የሚያደርገውን ካለበት ሆኖ ግያዝ ምን እያደረክ ነበር አንተ? ባለህበት ቦታ ሁኖ ልቤ ከአንተ ጋር ነበራለሁ። ያለበትን ይመረምር እንደነበረ የተሰወረ የሚያውቁ ከፍቅር ደረጃ የደረሱ እንኳን ለሰው የኔታ ጥበቡ እንኳን የሰዎች ጦጣዎች እንኳን ውለት አለባቸው። ጦጣዎች ሁሉ ታቅፈው ሲያበሉ እኔ አይቻለሁ። ሐምሌ 12 ቀን በ2006 ዓ ምት ከቅዳሴ በኋላ ጦጣ ታቅፈው ሲያበሉ ሲያጎርሱ አግኝቻቸዋለሁ ማለት እኔ ባይኔ ያየሁትን ነው። እሳቸውን ዝናብ ሊመታቸው፣ ፀሐይ ሊወጣባቸው ባልተገባ ነበር በእውነቱ ማለት ነው። ግን እኛ ሲሞቅልን የምንርቅ ሲቀዘቅዘን የምንመጣ በመሆናችን ምክንያት የኔታ ሲያርፉ እንዲሆናል ብዬ አላሰብኩም እኔ። ሁሉም ሰው ውለታውን ይዞ ዘወር ሲሉ ዘወር አሉ። እሳቸው ግን ዘወር አይሉ፣ ዛሬም በበረከታቸው አሉ።

የኔታ ሀገር የማይተው ከፍቅር ማዕረግ የደረሱ ናቸው በእውነቱ ማለት ነው። ለጠላቶቻቸው የሚያስቡ ከየዋህነት ደረጃ የደረሱ ክርስቶስን የሚያሳዩ ፍቅረ ሲመት የጠፋላቸው ፍቅረ ንዋይ የጠፋላቸው ለሰው የማይከብዱ ለሚበላው ቀምሰው ሰው የሚያሳዩ ለሚጠጣው ቀምሰው የሚያሳዩ ለተቸገረ የሚያስቡ የክርስቶስ መልክ ያላቸው ውብ አባታችን ናቸው። እሳቸውን መርሳት ነው። አገር ግፍ የሚያመጣብን ችግር የሚያመጣብን የመምህርን ትእዛዝ መርሳት ነው። ከቃሉ ጋር ናችሁን? ከቃሉ ጋር ናችሁን? እግዚአብሔር ከሁላችን ጋር ይሁን። በህይወት ዘመናቸው እኳን ሳሉ ሰላም ለኪ መቶ ያላስደገመ ሰው ቢኖር ጸሎታ ለማርያም ወስዕለታ እያሉ ስልሳ ሰባ ሰማንያ ዓመት ለሀገሪትነ ኢትዮጵያ ስላሉ ሁላችንም ውለታቸው አለብን። ይህንን ሀገር በጥበባቸው ያዳነ እውነት፣ ይህንም ነግራቸው ኢትዮጵያ በሰላም የኖረችው በነ የኔታ ጥበቡ አቅም ነው። ኮሮናው የራቀ በማን ይመስላችኋል? ተጠንቅቀን ነው። ገበያው አልቆመ፣ ለቅሰው አልቆመ፣ ሰርጉ አልቆመ፣ በምን ይመስላችኋል? ይህንንን ቀኝና ግራውን እንደ ነነዌ ያለየ የህዝብ ደምን የከፈልክበትን ህዝብ ያለ ንስሐት ትቁረጠው እያሉ እነሱ ስላለቀሱልን ነው ከመከራ ይዳል ነው። እማንችለውን የቻል ነው። እማንወጣውን የወጣ ነው። በእነሱ በረከት ነው። በእውቀት የእውቀታቸው በረከት አለብን። ብሉያቱን፣ አዲሳቱን፣ ሊቃውንቱን፣ ገድላቱን ሁሉ ያስተማሩን በትምህርት የትምህርት ውለት አለብን። በምናኔያቸው የብሕትውና ውለት አለብን። በምንኩስናቸው የምንኩስና ውለት አለብን። በጸሎት የትጋታቸው የቅድሳችናቸው ውለት አለብን። እሳቸው የቻሉትን መከራ ራሳቸውና እግዚአብሔር ያውቁታል። የትዕግስታቸው ውለት አለብን። የረሃባቸው የጥማቸው ውለት አለብን። እሸ ቀምሰው ይኖሩ የነበሩት የዚያ ሁሉ የረሃብ የጥም እነሱ ጠርበው አዝመራው በጊዜው በቅሎ ታጭዶ የተወለዱት እንዲያድጉ እንስሳት አራዊት ያለ ጊዜያቸው እንዳይሞቱ አባርቼ ነፈር መጥቶ ሀገር እንዳያጠፋ አራዊት ሁሉ ሂደው የሰው ነገር እንዳይዘርፉ ወንበዴ ሽፍታ በሀገር እንዳይነሳ ድሃ ውሎ እንዲገባ የጸሎታቸውና የህይወታቸው ሁሉ ውለታ አለብን። የእሳቸውን ውለታ የሚመልስላቸው ራሱ መድኃኔ ዓለም ነው። የድርሻችን ግን ልጅነታችንን ለመመስከር እሳቸውን ውለታቸውን ለመመለስ ሳይሆን የውለታወትን እናውቅለወታለን ለማለት የድርሻችን እንድንሳተፍ አምላከ ቅዱሳን ኃይልና ብርታቱን ይስጠን። አባቶቻችን ረስተን በእግዚአብሔር ከመረሳት ይሰውረን። ወስብሐት ለእግዚአብሔር። ይቆየን። ፍቅር ማርከኝ በህይወቴ በዘመኔ፣ ፍቅር ማርከኝ በህይወቴ በዘመኔ።